ታዋቂው አሜሪካዊ የቅርጫት ኳስ ተጫዋች ሻኪል ኦኔል ትልቁ ሻክ በመባልም ይታወቃል። በትውልድ ከተማ የሁለተኛ ደረጃ ትምህርት የተማረበትን ትምህርት ቤት ለመጎብኘት ይሄዳል። ሻኪል ኦኔል የተማረበትን ትምህርት ቤት ሲጎበኝ የቅርጫት ኳስ መጫወቻው ቦታ ሲደርስ ጓደኛውን ጋሪ ኩፐርን አስታወሰው። በጣም ይወደው ነበር። የነበራቸው ፍቅርና አንድነት ትዝ አለው። አሁን ግን የት እንዳለ አያውቅም ሻክ በትምህርት ቤቱ ውስጥ አንድ ያልጠበቀው ነገር ገጠመው። በየወቅቱ ይህን የመሰሉ ለዛ ያላቸው እንዲሁም ለጆሮ የሚስማሙ ትረካዎችን ለማግኘት ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ያበረታቱን። ሻክ በትምህርት ቤቱ ውስጥ አንድ ያልጠበቀው ነገር ገጠመው። ሻክ የድሮ የትምህርት ቤት ጓደኛውን ጋሪ ኩፐርን አብረው በተማሩበት ትምህርት ቤት ግቢ ውስጥ አገኘው። ለረጅም ጊዜ ስላልተገናኙ ተቃቅፈው ሰላም ተባባሉ። ጋሪ በጣም ተጎሳቅሎና እና ያለ እድሜው አርጅቷል። ጋሪ እዛው ትምህርት ቤት ውስጥ የአራተኛ ክፍል አስተማሪ ነበር። ጋሪ በአንድ ወቅት ታዋቂ የቅርጫ ኳስ ተጫዋች የመሆን ህልም ነበረው። ምኞቱ ልክ እንደ ሁለተኛ ደረጃ ተማሪው ጓደኛው ሻኪል ኦኔል መሆን ነበረ። ጋሪ በኮሌጅ እየተማረ ከባድ የመኪና አደጋ ጉዳት ስለደረሰበት ታዋቂ የቅርጫ ኳስ ተጫዋች የመሆን ህልሙን እውን የማድረግ ምኞቱ አከተመ። ጋሪ ብዙ ችግሮች አጋጥሞታል። ንግድ ጀምሮ ከሰረ፣ ትዳሩ ፈረሰ፣ ቤቱን አጣ። በሚያስተምርበት ትምህርት ቤት መጠለያ ቤት ውስጥ ነው የሚኖረው። ሻኮኔል ስለ ድሮ ጓደኛው ጋሪ የደረሰበትን ችግርና አሁን በትምህርት ቤት ውስጥ መጠለያ እንደሚኖር አወቀ። የጋሪን ሁኔታ በማየቱ የሻካይንም ባፈሰሰ ጓደኛውን ለመርዳትም ተዘጋጀ። ከጋሪ ስልክ ተቀብሎ ሄደ። አንድ ቀን ጠዋት የትምህርት ቤቱ መጠለያ ስራ አስኪያጅ የሆነች አንዲት ሴት ደሃ አስተማሪውን ጋሪን በመኪና ይዛ በመውሰድ ወደ አንድ የሚያምር ባለ ሁለት ክፍል አፓርታማ ደረሰችው። ሴትየዋ ለጋሪ ብዙ ቅልፎችን ሰጥታ አፓርታማው ያንተ ነው በማለት ጠረጴዛው ላይ ወዳለው ፖስታ እየጠቆመች በፈገግታ ይህም ያንተ ነው አለችው። ጋሪ እጆቹ እየተንቀጠቀጠ ፖስታውን ከፈተው። ከፖስታው ውስጥ ከልጅነት ጓደኛ ቢግ ሻክ የሚል ማስታወሻ ነበረ። ከማስታወሻው ጋር በጋሪ ስም የተመዘገቡ የአፓርታማው ንብረት ሰነዶችና የአምስት ሚሊዮን ዶላር ቼክ አገኘ። ጋሪ በስሜት ተውጦ ተንበርክኮ እንባ በፊቱ እየፈሰሰ ሻክን ደውሎ ሲያመሰግነው ሻክም እንዲህ አለው፣ ራስን ብቻ ተንከባክብ፣ አስታውስ፣ ደውልልኝ፣ ሁሌም ካጠገብ ነኝ። ጋሪ ኩፐር በቴክሳሱ ስኬታማ ነጋዴ ነው። ብዙ ጊዜ ህይወቱን ስለለወጠው የሻኪሌ ኦኔል ደግነትም ያወራል። እኛም ምንም ያህል ትልቅ ደረጃ ላይ ብንደርስ የመጣንበትን አካባቢ፣ ጓደኞቻችንን መርሳት እንደሌለብን ትልቅ ትምህርት ይሰጠናል።